መዝሙር 57። ማረኝ አቤቱ ማረኝ፣ ነፍሴ አንተን ታምናለችና፣ ጉዳት እስክታልፍ ድረስ በክንፎችህ ጥላ እታመናለሁ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮኻለሁ። ከሰማይ ልኮ አዳነኝ፣ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነቱንና እውነቱን ላከ። ነፍሴን ከአንበሶች መካከል አዳናት። ደንግጬ የተኛው የሰውን ልጆች ጥርሳቸው ጦርና ፍላጻ አንደበታቸውም የተሳለ ሾተል ነው። አምላኬ ሆይ በሰማያት ላይ ከፍ ከፍ በል ክብርህም በምድር ሁሉ ላይ ትሁን። ለእግሮቼ ወጥመድን አዘጋጁ፣ ነፍሴንም አጎበጧት። ጉድጓድን በፊቴ ቆፈሩ፣ ለእነርሱም ወደቁ። ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው። እቀኛለሁ፣ እዘምራለሁ። ክብሬ ይነሳ በገናና መስንቆም ይነሱ፣ እኔም ማልጄ ይነሳለሁ። አቤቱ በአሕዛብ ዘንድ አመሰግንሃለሁ፣ በወገኖችም ዘንድ ዘምርልሃለሁ። ምሕረት እስከ ሰማይ ድረስ ከፍ ከፍ ብላለችና፣ እውነትም እስከ ደመናት ድረስ። አምላክ ሆይ በሰማያት ላይ ከፍ ከፍ በል ክብርህም በምድር ሁሉ ላይ ትሁን። መዝሙር 58 በእውነት ጽድቅን ብትናገሩስ፣ የሰው ልጆች ሆይ በቅን ትፈርዳላችሁ? በልባችሁ በምድር ላይ ኃጢአትን ትሰራላችሁና እጆቻችሁም ግፍን ይታታሉና። አጣን ከማኅፀን ጀምረው ተለዩ፣ ከሆድም ጀምረው ሳቱ፣ ሐሰትንም ተናገሩ። ቁጣቸው እንደ እባብ መርዝ ነው። እንደ ምድር አውሬም ጆሮዋ የተደፈነ ነው፣ አዋቂ ሲደግምባት የአስማተኛውን ቃል እንደማትሰማ እግዚአብሔር ጥርሳቸውን በአፋቸው ውስጥ ይሰብራል። እግዚአብሔር የአንበሶቹን መንጋጋቸውን ያደቃል። እንደሚፈስ ውሃ ይቀልጣሉ። እስኪያደክማቸውም ድረስ ፍላጾቹን ይገራል እንደሚቀልጥ ሰም ያልቃሉ እሳት ወደቀች ፀሐይንም አላዩዋትም እሾኋችሁ ሳይታወቅ በትር ሆነ ሕያዋን ሳላችሁ በማቱ ይነጥቃችኋል ጻድቅ በቀልን ባየ ጊዜ ደስ ይለዋል በኃጢአተኛው ደምም እጁን ይታጠባል ሰውም በእውነት ለጻድቅ ፍሬ አለው በእውነት በምድር ላይ የሚፈርድ አምላክ አለ ይላል መዝሙር 59 አምላኬ ሆይ ከጠላቶቼ አድነኝ በላይም ከቆሙ ታስጥለኝ ከግፍ አድራጊዎች ታደገኝ ከደም ሰዎችም አድነኝ እነሆ ነፍሴን ሸምቀውባታልና እና ብርቱዎችም በላይ የተሰበሰቡ አቤቱ በበደሌ አይደለም በኃጢአቴም አይደለም ያለበደል በደል ሮጥኩ ተዘጋጀሁም ተነስ ተቀበለኝ እይም አንተም አቤቱ የኃያላን አምላክ የእስራኤል አምላክ አሕዛብን ሁሉ ትጎበኛቸው ዘንድ ተነስ። አመፅ የሚያደርጉትን ሁሉ አትማራቸው። ማታ ይመለሱ፣ እንደ ውሾችም ይራቡ፣ በከተማም ይዙሩ። እነሆ በአፋቸው አሰምተው ይናገራሉ፣ ሰይፍም በከንፈሮቻቸው አለ፤ ማን ይሰማል ይላሉ። አንተ ግን አቤቱ ትስቅባቸዋለህ፣ አሕዛብንም ሁሉ ትንቃቸዋለ። እግዚአብሔር መጠጊያዬ ነውና ኃይሌን ወደ አንተ አስጠጋለሁ። የአምላኬ ቸርነት ይገናኘኛል። አምላኬ በጠላቶቼ ላይ ያሳየኛል። ሕግህን እንዳይረሱ አትግደላቸው፣ አቤቱ ጋሻዬ በኃይልህ በትናቸው አውርዳቸውም። ስለ አፋቸውም ኃጢአት ስለ ከንፈራቸውም ቃል መርገምንና ሐሰትን ስለሚናገሩ በትዕቢታቸው ይጠመዱ። በቁጣ አጥፋቸው፣ እንዳይኖሩም አጥፋቸው። ያዕቆብም አምላክ እስከ ምድር ዳርቻ ድረስ እንዲገዛ ይወቁ። ማታ ይመለሱ እንደ ውሾችም ይራቡ፣ በከተማም ይዙሩ። እነርሱም መብል ለመፈለግ ይበተኑ፣ ያልጠገቡ እንደሆነም ያንጎራጉራሉ። እኔ ግን ለኃይልህ እቀኛለሁ በምህረትህም አልዶ ደስ ይለኛል። በመከራዬ ቀን መጠጊያዬና አምባዬ ሆነህኛልና፣ ረዳቴ ሆይ ለአንተ ለአምላኬ ዘምራለሁ፣ አንተ አምላኬ መጠጊያዬ ምህረቴም ነህና። መዝሙር ስልሳ አቤቱ ጣልከን፣ አፈረስከን፣ ተቆጣህን፣ ይቅርም አልከን። ምድርን አናወጥካት አወቅካትም፤ ተናውጣለችና ቁስሏን ፈውስ። ለህዝብህም ጭንቅን አሳያቸው፣ አስደንጋጩንም ወይን አጠጣህን። ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው። ወዳጆችህ እንዲድኑ በቀኝህም አድን አድምጠኝም። እግዚአብሔር በቅድስናው ተናገረ፤ ደስ ይለኛል፤ ሴኬምንም እካፈላለሁ፣ የሱኮትንም ሸለቆ እሰፍራለሁ። ገለአድ የኔ ነው መናሴም የእኔ ነው። ኤፍሬም የራሴ መጠጊያ ነው። ይሁዳ ንጉሴ ነው። ሞአብ መታጠቢያ ነው። በኤዶምያስ ላይ ጫማዬን እዘረጋለሁ፣ ፍልስጤምም ይገዙልኛል። ወደ ጽኑ ከተማ ማን ይወስደኛል? ማንስ እስከ ኤዶም ይመራኛል? አቤቱ የጣልከን አንተ አይደለህምን? አምላክ ሆይ ከሰራዊታችን ጋር አትወጣም። በመከራችን ረዴትን ስጠን፣ የሰውም ማዳን ከንቱ ነው። በእግዚአብሔር ኃይልን እናደርጋለን እርሱም የሚያስጨንቁንን ያዋርዳቸዋልና።